ሀይ፣ እኔ ወጥ እንዴት ነሽ? ሰላም ነሽ? እግዚአብሔር ይመስገን። እኔ ያለው አንቺ ደግሞ እንዴት? እየሰሩ እኮ ነው። ችግር የለም። እኔ ቆንጆ፣ እኔ ለልጆቹ ነገር ያለው ማለት ነው። ሰው እኮ ቁመ ነገር ሲያወራ እኮ አይወድም እኮ እኔ ምን አውቃለሁ ተይ ማዘር ቆንጆ ተይ አራት በይ ብሩኬ ትናንትና ሃኒ ቆንጆ ለምን አለሽ ሃኒ ቆንጆ የበካ ብቻ ነው ያንተ ዛር ዛር ስሚ ስሙማ ጨረስናል አዳም ማ ማ ማዚ ጨረስናል እዛ ሴርተኒነት ሃይሚ ምንድነው የምፈልገው ስራ ባይሆን ኖሮ ማለት ነው። እውነት መስረጃ ብኖር ልጁ ይኸው ነው ብሎ አያሳይም። እኮ ያሳያል። ለሁለታቸውም ጥሩ አይደለም ይሄ ቪዲዮ እየተያዘ ራሱ እውነት ከሆነ በጣም አስቸጋሪ ነው ለሁለታቸውም። ሃይሚም እኮ ብላለች እኮ ዛሬ ለእኔ ያሳየውን አሳየው አሁን አለች እኮ፣ ተናገረች እኮ ወላሂ። ቁም ነገር ነገር ከሆነ ማለት ነው ለሁለቱም ጥሩ አይደለም፣ በተለይ እንደዚህ ቪዲዮ እየተያዘ የሚመጣ ነገር እንዲህ። ኧረ እናንተ፣ ይሄ ዝም ብሎ እውነት ከሆነ ለማለያየት ዝም ብሎ ፎቶ ተቀናብሮ ነው እንጂ ብሩኬ ስራ አይደለም ባካቸው።

አውቀን ባክሬሽን ላይ ለእሱ አሳያት እንጂ ማለት ነው። በኮንፊደንስ የሚያሳምን ነገር አይደለም የሚያሳያት። ለዛ ነው የራሱን የብተን ብቻ አይደለም ዝም ብሎ ነው። የምን የምንም መስረጃ የለውም። በቃችሁ የብሩኬ ስራ ቢሆን ያሳያል። ብሩኬ የሆነ ነገር ቢሰራ ማለት ነው። እንደዚህ ወጦ እንደዚህ ህር እንደሆነ ይናገራል። እቦስታለሁኛ አይደለም እቦስታለሁ ሲል ለኔ ስጠኝኝ እቦስተዋለሁ አለው እኮ እና ይሄ ስራ ነገ እንደ ስራ እንያዘው እንጂ ቁም ነገራዊ ጠብ ምናምን ነገር ቢሆን ጥሩ አይደለም። ለሁለታቸው ነው ቪዲዮ እየያዙ የሚመጡት። አዎ